የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን፣ ለቃለመጠይቁ ስለተባበሩኝ አመሰግናለሁ። አመሰግናለሁ። መልካም። ኢቢሲን ሲጎበኙ ነው፣ ዛሬ የተገናኘ ነው እና ኢቢሲ በለውጥ ሂደት ላይ ያለ ተቋም ነው። እንዴት ተመለከቱት? እንግዲህ ዛሬ የኢትዮጵያ መገናኛ ብዙሃን ሰራተኞች እኔንም ጨምሮ ዛሬ ኢቢሲን ጎብኝተናል። ግቢውን ጀምሮ ምድረ ግቢው ምን ይመስላል ከዛ ደግሞ ወደ ውስጥ ገባ ብለን ስቱዲዮ፣ የፕሮዳክሽን ኤሪያው ምን ይመስላል የሚለውን የጎበኘ ነው። እንግዲህ በጣም የሚያስደምም ነው ከሎኬሽኑ ጀምሮ በጣም አረንጓዴ የሆነ ግቢ ከጀርባም ሲታይ ደን ነው። የአየር ንብረቱም በጣም ቆንጆ የሆነ ለስራ መቺ የሆነ ቦታ ከቴክኖሎጂው አንጻር ደግሞ በጣም ኢቢሲ ከገመትኩት በላይ በጣም ዘመናዊ በሆኑ ቴክኖሎጂዎች ታጥቆ የተደራጀ መሆኑን ነው የታዘብኩት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለሀገር ግንባታ የሚሰራቸውን ስራዎችስ እንዴት ይመለከቷቸዋል? አንጋፋ ሚዲያ ነው። በኢትዮጵያ ብሔራዊ ጥቅም፣ በኢትዮጵያ ብሔራዊ ፍላጎት በተመለከተ የተለያዩ ዘገባዎችን እየሰራ ለአድማጭ ተደራሽ የሆነ የሚገኝ ተቋም ነው ብዬ ነው መወስደው የኢትዮጵያን ብሔራዊ ጥቅም ወቅታዊ የሆኑ ጉዳዮችን በውስጥ ብቻ ደግሞ ሳይሆኑ በውጭም በሪጅኑም በቀጠናውም በአፍሪካም ደረጃ በዓለም አቀፍም ደረጃ ያሉ ጉዳዮችን በመተንተን ለኢትዮጵያ ደግሞ ያለው ኢምፕሊኬሽን ምንድን ነው የሚለውን ለውስጥም አድማጭ ለዓለም አቀፉ ማህበረሰብ በማድረስ ረገድ በጣም ብዙ ስራዎች እየተሰሩ እንደሆነ ታዝብ ያለሁ። ኢቢሲን የመሰሉ መደበኛ መገናኛ ብዙሀን የሀሰተኛ ንግግሮችን የጥላቻ ንግግሮችን በመከላከል በኩል የራሳቸው ሚና እንዳለ ይታወቃል። ምንድን ነው የሚጠበቀው ከነዚህ መገናኛ ብዙሀን የኢትዮጵያ መገናኛ ብዙሀን ባለስልጣን ምን ይጠብቃል? አሁን ያለው ኮንተንት ወደ ይዘት በሚለው ጉዳይ ውስጥ አንዱ ጉዳይ የሶሻል ሚዲያ ላይ ያለው ኔጌቲቭ ነገር ቻሌንጅ የማድረግ አሉታዊ ነገሮችን ቻሌንጅ አድርጎ መልካም መልካም ተግባሮችን ደግሞ ሶሻል ሚዲያው ላይ እንዲወጡ የማድረግና እንደው አሁን ያለውን የሄት ስፒች የጥላቻ ንግግር የዜጎችን በጋራ አብሮ የመኖር እሴትን የሚንዱ ጉዳዮች ላይ እየተከታተለ ሪአክቲቭ የሆነ ሜጀር ብቻ ሳይሆን ደግሞ ፕሮአክቲቭ ቀድሞ መንገድ የማሳየት መንገድ የማስያዝ ጉዳይ ላይ አትኩሮ መስራት መቻል አለበት ብዬ ነው። ኢቢሲ አሁን ያለበትን አቋም፣ በተለይ ደግሞ ሀገራዊ ኃላፊነትን መወጣት የሚጠበቅበት ትልቅ ሚዲያ እንደሆነ የኢቢሲ ይታወቃል። ከዚህ አኳያ አሁን ላይ ኃላፊነቱን ምን ያህል እየተወጣ ነው ብለው ያምናሉ? አጀንዳ ሴት በማድረግ ረገድ ኢቢሲ እየተጫወተ ያለው ሚና እጅግ እጅግ ከፍተኛ ነው። ያም ሊደነቅ ይገባል። በነገራችን ላይ ትርክቶችን አሰባሳቢ የሆኑ ትርክቶችንም በኮንተንት ደረጃ ይዞ በመውጣት የጋራ እሴቶችን በመገንባት ረገድ ኢቢሲ እየተጫወተ ያለው ሚና ከፍተኛ ነው የሚለውን ወስደን ይሄ ሊቀጥል ይገባል። አመሰግናለሁ በጣም የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን ለጊዜዎትም ለሰጡኝም ማብራሪያ አመሰግናለሁ። በጣም አመሰግናለሁ።